የትምህርት ሚኒስቴር የ2017 የትምህርት ዘመን የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አደረገ። ሚኒስቴሩ ከ49.5 እስከ 49.99 በመቶ ያመጡ ተማሪዎች አማካይ ውጤት ወደ 50 በመቶ እንዲጠጋጋ መወሰኑን ገልጿል። በዚህም መሰረት 49.5 እና ከዛ በላይ አማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ወደ ከፍተኛ ትምህርት ተቋማት በመግባት መማር ይችላሉ ብለዋል። ሆረፊንፊኔ በትን የሚከበርበትን ኢሬቻ ፓርክ የማጽዳት ስራ ተከናወነ። ከአዲስ አበባ ከተማ ሁሉም ክፍለ ከተሞች የተውጣጡ አመራሮች፣ አርቲስቶችና የተለያዩ የህብረተሰብ ክፍሎች በጽዳት ስራው ላይ ተሳትፈዋል። የዘንድሮ ሆረ ፊንፊኔ ቅዳሜ መስከረም 24 እንዲሁም ሆራ አርሰዴ በማግስቱ መስከረም 25 የሚከበር ሲሆን እስከ ጥቅምት 30 ድረስም በተለያዩ አካባቢዎች እሴቱን ጠብቆ እንደሚከበር ተገልጿል። ባለፉት ሶስት አመታት የጥጥ ምርታማነት ከፍተኛ የውጭ ምንዛሬ ገቢ ያስገኘ መሆኑን የግብርና ሚኒስቴር አስታወቀ። የጥጥ ምርታማነትንና ጥራትን በማሻሻል የኢንዱስትሪዎችን ፍላጎት ከማሟላት ባሻገር ለውጭ ገበያ የሚቀርበውን መጠን ለማሳደግ እየተሰራ እንደሚገኝ ተመላክቷል። በአሁኑ ወቅትም 113000 ሄክታር መሬት በማለማት 710 ሜትሪክ ቶን የተዳመጠ ጥጥ ምርት እንደሚጠበቅም ሚኒስቴሩ ጠቁሟል።